ሰላም ጤና ስትል ውዴ ቻናል ቤተሰብ ተከታታዮች፣ ዛሬ ሰበር ዜና ይዤላችሁ ቅርብ ያለው እስከ ፕሮግራም ፍጻሜ ከኔ ጋር ቆዩ የትም እንዳትሄዱ፣ እጅግ የሚገርም ነው። እንግዲህ ውዴ ቻናል ቤተሰብ ተከታታዮች፣ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ በማለት ጀምሩ፣ ለሁሉችም እንዲደርስ። ዘረኝነት ይውደም፣ ኢትዮጵያ ትለምልም፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን ያደርግ። ብሔርተኝነት ሀገርን አይገነባም። ዋነኛው ጉዳያችን ሲነግባ በተለይ መክተማሞ ደጋፊች የተሰጠ መግለጫ ነው። በጣም የሚገርም አርበኛ ንጉስ አበራ ና አርበኛ ብርሃኑ አበራ እነዚህ ወንድማማቾች በምሬ ወዳጅን እንደተረሸኑ መረጆች ወጧ ማለት ነው። አርበኛ ንጉስ አበራና አርበኛ ብርሃን አበራ ተብሎ የሚታወቁ እነዚህ ወንድማማቾች በምሬ ወዳጅን ላራቱ ወር ያህል በስር ሲማቅቆ ከቆዩ በኋላ በተለይ ልዩ ቦታ ልጠቁማችሁ ሰንዳይ በር ተብሎ ወይም ደግሞ ራያ ተኩልሽ ዙሪያ ተብሎ በሚታወቁ አካባቢ በዛሬ ሁለት እንደተረሸኑ መረጃዎች ይወጣ ማለት ነው። ይህ መረጃ የወጣው ከራሳቸው ከምሬ ወዳጅ ከመከተው ማሞ ወዳጅ ነው። ስለዚህ ሰሜን ሸዋና ወሎ በሁለቱ መካከል ያለው ሰጣ ገባ አሁንም እንደቀጠለ የሚያሳይ ጉዳይ ነው። ይሄ ከመሬት ወጡ አይደለም። አብሬ ልለጥፍላችሁ እችላለሁ። መግለጫው የሰጡት የራሳቸው ፔጅ ነው ማለት ነው። ስለዚህ እነዚህና ሌሎች መረጃ ሲሆኑም እየወጡ ነው የሚገኙት። ምክንያቱም በትናንትኖች ለምሳሌ አርበኛ ዝናቡ ልንገረውንም እየተመለከትን ነበረ። እነ ዘመነ ግሩፕ ደጋፊ እንደተነሱበት እንዲሁም ደግሞ አርበኛ ዝናቡ ከአስረስ ማረ ጋር አብረው እንደሆኑ የሚያመለክቱ ጉዳዮች እየወጣ ነበረ። ስለዚህ እነዚህ ወንድሞች አሁን በትናንትናው ታጣናል። እነዚህ አርበኛ ንጉስ አበራና አርበኛ ብርሃን አበራ እነዚህ ከኢትዮጵያ መንግስት ጋር አብረው በሰላማዊ መግብ ቢግ ግቡና ቢቀጥሉ ለሀገር ደጀ የሚሆን ሰዎች ናቸው። ብዙ ወንድሞች ለምሳሌ በማይሆን መንገድ ገብቶ ህይወታችን ያጠዋሉ። ለምሳሌ ከዚህ በፊት የዝናቡ ልንገረው ከአነሳና አይቀር የሱ ጓዶች የነበሩ ሻለቃ ታዲያ ንተነ፣ ሜጀር ጄኔራል ተፈራ አዳምጥ የመከላከያ በወሰደው እርምጃ የዛሬ አንድ ዓመትና ሁለት ዓመት አካባቢ እንደተሸኙ እናስታውሳለን። ከእነዚህ ውስጥ አርፎ ደግሞ ሻለቃ ዝናቡ ልንገረው አሁን በጓዶቹ እንደተነሱበት የሚያመላክት ጉዳይ ነው። ስለዚህ ይህ ወንድማ ህይወቱን ሊያጣ ይችላል። ምክንያቱም እነዚህ ጓደኞቹ ከነዘመነ ዘመነ ጋር እንግዲህ ሲወጣበት ዘመነ ባይዘው የሚነሱበትን ወዲ እንደሚያከስማቸው ይታወቃል። ማንችሎት ኃላፊነት ነበር። ከኃላፊነት እንዳነሰው ተመልክተናል። ባለፈው ሰጠ ገበላ ነበር። ከኃላፊነት አንስቶታል። ኃላፊነት አንስቶ ቁጭ ነው ያደረገው። ምክንያቱም እጁን ለመከላከያ ሊሰጥ ነው በሚል ሴራ ቀጥታ ከኃላፊነት አነሱት። እንደውም አሁን መከላከያ እጁ ቢሰጥ መልካም ነው። አሁን ደግሞ ዝናቡ ልንገሩ በዚህ ሰበብ ምክንያት እየፈጠሩ አሁን ከኃላፊነት ሊያነሱት እንደሆነ መርጅ ይወጣ ይገኛል ዝናቡ ልንገሩ ደግሞ ከዚህ በፊት ጓዶች እንዳጣ ይታወሳል። ስለዚህ ቀሪ ወንድሞቻችንም ወደ ሰላም መንገድ መምጣት ሽንፈት አይደለም። አንደኛ ለማህበረሰቡ ማሰብ ነው፣ ለማህበረሰባችን ማሰብ ነው። ሲቀጥል ለሀገር ደጀ መሆን ነው። ስለዚህ ብሔርተኝነት አይጠቅም። በዚህ መሰልና ሌሎች ጉዳዮች እየተመለከትን ነው። ጎጃም ላይ እንዲ ሰፋ አድርገን እንመልከተው ካልነ ካልነ ሰፋ አድርገን እንመልከተው። መቶ አለቃ ማስረሻ ስጤ ከነ ዘመና ጋር እንደማይሰራ ይታወቃል። እሺ እስክንድር ነጋ ከእነሱ ጋር እንደማይሰራ ይታወቃል። እርስ በርሱ እንኳን አንድ እየተናበበ የማይሰራ ጉዳይ፣ አሁን ደግሞ ውስጥ ላይ ደግሞ ራስ በራሳቸው እየተነሱበት ነው። ዝናብ ልንገረው ከነ ዘመነ ጋር ዝናብ ልንገረው ከአብሮ የሚሰራ ከአስረስ እንደዚህ አይነት እርስ በርሳቸው አንድ ላይ እየሰሩ የማይሆንበት እያመላክት ጉዳይ ነው። ይህ የሆነበት ምክንያት በአስተሳሰብ ተሳስበ በራእይ አንድ አለመሆናቸው ነው። ሌላኛው ጉዳይ በጣም በጣም አነጋጋሪ ከሆነው ና በስልክ እጅ ከተወሰደበት እስክንድር ነጋ ሙሉን አዳምጫዋለሁ ሶስት ነጥቦች አንስቷል። ይሄ ባንዳነት ባንዳ ሀገርን የማዋረድ ጉዳይ ነው። በጣም ያሳፍር ነው። እኔ በጣም ነው ያፈርሁኝ። ኢትዮጵያ ግን ይህን ያህል ሀብት ኑሯት እንደዛ አሳልፈን ለመሸጥ እንሰራለን። ምንም መንግስት እንኳን በሀሳብ ልዩነት ቢኖር፣ በሰለጠነ መንገድ ሀሳባችን መግለጽ እንችላለን። አንደኛ እስክንድነጋ ከሰጣቸው አፈቀላጤ ወደ ኤርትራ ሲልከው ማለት ነው ወደ አስመራ ከተማ ለኢሳያስ ጄኔራል ምንድን ያለ አንደኛ ቢሮ እንዲፈቀድለት ይህን ጥያቄ አቅርብ። ቢሮ ከተፈቀደ በኋላ ሁለት ነገሮች ማንሳት አለብን አለ። አንደኛ ድጋፍ እንዲደረግልን፣ አሪፍ ተተኳሾች እንደ ታንክ አይነቶች ምናምና ድጋፍ እንዲደረግን፣ ሁለተኛ እንዲያሰለጥንልን፣ ኮማንዶች እንዲያሰለጥን። ይህ የአማራ ወጣቶችን ወደ አስመራ፣ ወደ ኤርትራ ክልል ልከው እንዲያሰለጥንለት ማለት ነው። እንደ እንስሳው ወጣቱ ማስጨረስ እንግዲህ በጣም ሼም ነው። ኢትዮጵያ እኛ ወጣቶች ልንገራችሁ፣ ደጀ መሆን ያለብን ለሀገራችን ነው። ኢሳይያስ ሚሰራ ወዶ አይደለም። ኢትዮጵያ መቀራመት ይፈልጋል እሱ ደግሞ ተርፎት አይደለም። ከግብጽ ጋር በሚደረግ ድጋፍ ነው የሚሰሩት። ይሄ ደግሞ አማራም ኢትዮጵያንም ለመበታተን የሚደረግ ጉዳይ ነው። ስለዚህ እንደዛይን ስራ እንዴት ነው አማራን እነጻወጣሉ? ህወሓትም ሂዶ የሚሰሩት ከኤርትራ ጋር፣ እነስክንድርም ሂዶ የሚሰሩት ከኤርትራ ጋር ምን አይነት ነው ሲ ቆም ብለን ብናስ በሰከን አስተሳሰብ እንዲኮ ከፖለቲካ እንውጣና በንጹህ አስተሳሰብ ብናስብ ይሄ አካሄድ ልክ ነው ወይ የሚለው ጉዳይ ሌላ እንዳለ ሆኖ እንውሰደው ልክ ነው ወይ ብለን ስናስ ምንድን ነው ይሄ በሚዛን ስናስቀምጠው ይሄ በፍጹም እንኳ ለፖለቲካ እንኳ፣ ለድርድር ለንግግር ይቅርና እነዚህ ሀገር ኢትዮጵያዊ ናቸው ለማለት ራሱ ይከብዳል። እንዴ ኢትዮጵያ ለመበታተን በህዝብ በወጣት ላይ ለመቀለድ፣ ኮማንድ አሰልጥኝ ብሎ ለመላክ በጣም ሼም ነው። ስለዚህ ውድ ኢትዮጵያውያን መቆም ያለብን ለሰላም ነው። ሌላኛው እዚህ ጋር ማንሳት የሚያስፈልገው ልማት ሲ እንጋብዝ ኢትዮጵያ እንግዲህ ጋዝ ምርት በአፍሪካ ቀዳሚ ከሆኑት በአፍሪካ ቀዳሚ ሆኑት የጋዝ ምርት ላይ በተለይ ሞዛምቢክና ታንዛን ይታወቃሉ። ከንሱ ጎራ እንደምትቀላቀል ተስፋ ይደረጋል። በተለይ ይህ ጥናት ከተደረገ ቆይቷል። ሶማሌ ክልል ኦጋዴን ውስጥ የሚገኘው ይህ ከሶማሌ ክልል ከኦጋዴን ማለት ኦጋዴን ተነስቶ እስከ ጅቡቲ ድረስ እንግዲህ 767 ኪሎ ሜትር የሚሸፍን በ4 ቢሊዮን ዶላር እንግዲህ የሚፈጅበታን ተብሎ ተስፋ የተደረገበት ሰባ ፐርሰንቱ በቻይና እንግዲህ ኩባንያና እንዲሁም ደግሞ 30 ፐርሰንቱ በኢትዮጵያ መንግስት የሚሸፈን እንደሆነ ነው መግለጫ የተሰጠው። ስለዚህ ይህን እንደዚ አይነት መሰረተ ልማቶች ነው እኛ ፎከስ ማድረግ ያለብን። ራሳችን እንቻል፣ ከድህነት እንላቀቅ። ከዛ በኋላ ይህን ጉዳይ እንደርስበታለን። ዋናው እሱ ነው የሚያስፈልገው። አንዳንዶች እንደው ማስተባበያና መሳለቅ እያያችሁ እያየሁ ነበር ይሄን ጉዳይ ሲ መንግስት መግለጫ ሲሰጥ እናንተ በስራ ላይ መሳለቅ ማለት ነው። በጣም የሚገርመኝ ህዳሱ ግድብ ሲጀመር ሚያልቅ ይመስል ነበረ። በቃ ትልቅ ግዙፍ ፕሮጀክት ሲጀምሩ ማያልቅ ነው የሚመስሉ ግን ያልቃሉ። ዋነኛው ግን የኢትዮጵያ ሕዝብ ወደ አንድ መንፈስ ስንተሳሰብና ስንተሳሰር ነው። ስለዚህ ዘረኝነት ይውደን፣ ኢትዮጵያ ትለምልም። የሸኔም ያላችሁ የዋትም ያላችሁ የፋኖም ያላችሁ ኢትዮጵያን ከሚያፈርሱ ጎሮች ጋር አብራችሁ ከመስራት ተቆጠቡ። በዋነኝነት ነው የምመክረው፣ ተቆጠቡ፣ አይጠቅም። ጫካ ያለች ወንድሞች ነው እንነጋገር፣ በቃ አብረን እንስራ። ከመንግስት ጋር አብረን እንስራ ነው ስለዚህ የሚያስፈልገው እድገት ነው። በሌላ ቪዲዮ እስክንገናኝ አዲስ የሆናችሁ ሰብስክራይብ በማድረግ ጠብቁኝ። በተለይ ይሄ ቪዲዮ ስ ላይክ አድርጉት፣ ለሌሎችም እንዲዳረስ ማለት ነው። ምክንያቱም ይሄን ቪዲዮ እኔ እንድሰራ የሚያደርገ ምክንያቱም ሀገርን የሚያፈርስ አካሄድ እንጂ ሀገር የሚሰበስብ አካሄዳቸው ስለማይመች ነው። በቃ አካሄዳቸው ከዛ ጋር ነው የሚሰሩት። ህዋትዶ የሚሰራ ከኤርትራ ጋር ፋኖ የሚሰራ ከኤርትራ ጋር በግልጽ እኮ እያየን ነው። ሸኔ የሚሰራ ከኤርትራ ጋር ይሄ ምን ያመላክታል? ኢትዮጵያን ለመሰብሰብ ይመስላል። ስለዚህ በዚህ ሚዛን ስናስቀምጠው በመቶ ፐርሰንት የማያስክድ ስለሆነ ነው። በሌላ ቪዲዮ እስክንገናኝ መልካም ውሎ።